እና አመሰግናለን ኮንከ ባንዶች ኤርሚያስ ዘሪሁን እና ግዛቸው አማረ በኤሌም አምስት እና ስድስት ተወክለዋል ከወደዳችኋቸው ያልተገደበ ድምጻችሁን ዳኝነታችሁን በ8222 ኮዳቸውን እያስቀደማችሁ እንደዚህ ሁለት ልኩላቸው ትችላላችሁ እንቀጥላለን የዚህ ሰዓት አጋሮቻችንን ለማመስገን እንወዳለን ሼባ ቪሌጅ ሆቴልና ሪዞርት በቢሾፍቱ ቫቲካ የዘቁ የጸጉር ቅባት ዳ ፋሶ ፔንድ ዲተርጀንት ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር አያት ሪል እስቴትና በላይ አብ ሞተርስ የዚህ ሰዓት አጋሮቻችን ናቸው። እናመሰግናለን። እንቀጥላለን። እንግዲህ ቀደም ሲል ኤርሚያስ ዘሪሁን የጸጋዬ እሸቱን ተጓዥ ባይሌ ላይን እንዲሁም ደግሞ ግዛቸው አማረ የጋሽ ጥላውን ገሰሰን ልደሰትን በራሳቸው መልክ በዚህ መልኩ አቅርበውታል። እናመሰግናለን። እንደዚሁ እንደተለመደው ዳኛ አማን በዚህ በሁለቱ ልጆቹ ዳኝነትም እንደዚሁ ነጥብ አይሰጥም። የሽምና ብሩክ ደግሞ የተሰማቸውን ስሜት እንደዚሁ ከ15 ነጥብ ጋር ሰጡልናላችሁ። እሺ በመጀመሪያ አማንዬ እነዚህ ልጆች የሰጣቸውን ልምምድና የነበረውን ቆይታ አይተናል። በጣም ቆንጆ ነበረ። የነበራቸው ክፍተት ላይ ብዙ እንደሰራቸው አይቻለው። ላመሰግን እወዳለሁ። ከኤርሚያስ ዘሪሁን ጀምራለሁ። ኤርሚያስ የጸጋ እሸቱን ተጓዥ ባይኔ ላይ የሚለውን ዜማ ነው ይዘህ የመጣኸው። ዜማው ቆንጆ ነው፣ በደንብ ለውድድር መሆን የሚችል ነው። ያየሁት ነገር ዛሬ ኤርሚያስ ከዚህ ቀደም በጣም ከቅኝት ጋር በተያያዘ ብዙ የምንሰጥ ኮሜንቶች ነበሩ። በጣም በብዙ ሁኔታ ተሻሽሏል ዛሬ ቢኖርበትም ቅኝት ችግር ግን ከዚህ ቀደም እንደነበረው አይደለም እና የሰራሁ ኤክሰርሳይስ እንደጠቀመ ከዚህ መረዳች ያለው። ቅር ያለኝን ነገር ብናገር ሁሌ አማን የዘፈን ውበቱ መጀመሪያው ነው አናቱ ነው የሚለው ነገር አለ። ልምምዳቹም ላይ ይሄንን ቃል ደግሞ ሲናገረው ሰምቻለሁ እና እንደዚህ ያለውን ነገር ግን ስገባ እሱን ነገር አላየሁትም እና። ከሆድ ያልተደገፈ እና ድምፁ መጀመሪያ ላይ በደንብ የማይሰማ ሆኖ ነው። አገባብህ ና እሱ ላይ በደንብ እንድሰራበት ነው ኤክሰርሳይሱ በቅኝት ውስጥ እንድቆይ ብቻ ሳይሆን ከሆድህ ሙሉ የሆነ ድምፅ እንድታወጣም ጭምር ነው የሚጠቅምህ ና በጣም እንደ ችግሩ ነው ያየሁት። ጉሮሮ ላይ የሚቆዩ ዜማዎች ነው የነበሩት ና ቅላጼዎቹን በአግባቡ እንዳትላቸው ስትቸገር ነበረ ለመቀለጽ ጉሮሮ ሲጨናነቅ ነበር እና በዛ ምክንያት ደግሞ ብዙ ነገሩ ተቀይሯል። ነው ነው ቅኝቱ የማዳመጥ ነገር መቀየሩን ያሳያል። ቅላጼዎቹን በደንብ ለማለት ያልቻልክበት ቦታዎች ላይ ቅኝቶቹን በዛው ልክ ሲበላሹ ይሰማ ነበር። ስለዚህ በጣም መስራት ያለባንተ ድምፅ አወጣጥ ላይ ነው። ጉሮሮ ላይ ያለ የ የድምፅ አወጣጥ ብዙ አያስኬድም። ስለዚህ በደንብ ጥሩ ድምፃዊ ጥሩ ከለር ያለው ነገር ለማውጣት እንድትችል የድምፅ አወጣጥ ላይ ኮችህም ያሳየ ነገር አለ በሱ ላይ በደንብ አድርገህ እንድሰራ ነው የምመክርህ። በተረፈ አጥ ከሞላ ጎደል ብዙ ነገር ተሻሽሏል ብዬ ነው የማስበው። እኔ ጋር ያለው ውጤት አስራ አራት ሺ ስምንት መቶ ግዛቸው አማረ። የጋሽ ጥላሁንን ልደሰት የሚለውን ዜማ ነው ይዘ የመጣኸው። ቆንጆ ነው የተጫወትክበት መንገድ ግን ግዛቸው ከዚህ በላይ የሚሆን ነገር አለው እና ይመስለኛል ዜማው ትንሽ ገደብ አረገ። የቀኝትንም አንተ ላይ ያልነበረ አስተያየት አሁን ዛሬ ቀኝት ጋርም ችግር እንዲኖር ያደረግበት ቦታዎች አሉ እና ተመሳሳይ ኤርሚያስ የነገርኩን ነገር አማኒም የነገራችሁን ነገር ተግባር ላይ ያላዋላችሁት ሲጀምር የሚለው ነገር አንተ ጋም እንደዚሁ በኮንፊደንስ ያልተጀመረ ነገር ነበረ እና ኮቻችሁ የሚለውን ነገር ብታዳምጡ ዛሬ እነዚህ አንዳንድ ቦታ ላይ ያሉ ችግሮች አይሰሙም ነበረ እና አንተ ላይ የሚያየው ዜማው ለጉሮሮ ያልተመቸህ ነው አይነት ስሜት ለምን በጣም ቀላጭ ነህ? በጣም ቆንጆ ድምፅ አለ። ከዚህ ቀደም በነበሩ ልምዶች እና በተለይ እየታችሁ ድምፅ የተስማማል መሰለኝም ቢወጣለት ብዬ አሰብኩ። እና የላይ የሚመስለው ዜማ ላይ ደግሞ በደንብ በቃ በቂው ድረስ የሄድክ ነው የሚመስለው እና ምናልባት የዜማ ምርጫው ሊሆን ስለሚችል ወደፊት ዜማ ምርጫ ላይ ጥንቃቄ እንድታደርግ ነው እና ኮቻችሁ የነገራችሁን ሀሳቦች ደግሞ በደንብ በተግባር ማዋል ያስፈልጋል ማለት ነው። አንተ ያለ ኔጋ 14900 ኤርሚያስ እና ግዛቸው መጀመሪያ አማኒ፣ በጣም ጥሩ ጊዜ ነው የነበረው እንዳየነው ፊልሙ ላይና ምስጋና ሊቀርብለት ይገባል። ለማን አናቱ ነው ምናምን የሚለው ነገር ሁሉ እዛ እዛም አልቀራ። ስለ ሻግ ታወራለህ ብዬ ነበር፣ ስለ ሻግ አላወራህም መሰለኝ። ሻጉን ተውከው። አይ ገና ነው። ገና ሁለተኛ ዙር ላይ ሲደርሱ። እሺ ኤርሚያስ፣ የጸጋዬን ተጓዥ ባይኔ በጣም ቆንጆ ዜማ ነው። ኤርሚያስ፣ ሁልጊዜ የአንተ በጣም ቆንጆ ኳሊቲ ምንድን ነው? በራስ ድምፅ ማዜም። ጸጋዬም እዚህ ሀገር ኢሚቴት ከሚደረጉ ዘፋኞች ውስጥ አንዱ ነው። ና ይሄ ነገር ልክ እንዳልሆነ ማት ሚሊዮን ጊዜ ነው የምናወራው። ያው እሱ ጋር ምንም ችግር የለብህም፣ በጣም ጥሩ ነበረ። ከትንፋሽ ጋር የተያዘው ነገር ጥሩ ነበረ። የመረጥከው ኪ በጣም ጥሩ ነው። ኪ የምንለው ይዘ በጣም ወሳኝ ነገር ነው። አለበለዚያ በምንም ሁኔታ ለዘፉ አይችሉም። ማይስማማቸው ነገር ውስጥ ከሆናቸው በጣም ቢወጣም በጣም ቢወርድም ልክ ያልሆነ ነገር ነው የሚሆነው። ትንሽ ቅሬታ የነበረኝ ምንድን ነው? ከቅኝት ጋር በተያያዘ በጣም ብዙ ቦታ የእውነት በደንብ ትልቅ ለውጥ አለ። የእውነት ትልቅ ለውጥ አለ። ግን ደግሞ አንዳንድ ጊዜ ወይ ንቅት ብሎ ራስን ካለማዳመጥ የተነሳ ይመስለኛልና ሙሉ ለሙሉ ውጥት የሚል ፍርስ የሚል ነገር በደንብ ይሰማል። እሱ ባይሆን ጥሩ ነበረ። የበለጠ ግን ቅሬታ ያለኝ ደግሞ የዜማ ሀረጋት የሚዘጉበት መንገድ ጥሩ አልነበረም። ስፔሻል አዘጋጋቸው። አሁን አንተ እንደምትለው ባይሆን ጥሩ ነበር እንዳልከው ባይሆን እና እሱ ትንሽ ውበት ቀናሽ ነው። ይሄ ዜማ በጣም ብዙ የዜማ ጥፋቶችና ቅላጼዎች አሉት እና ብዙዎቹን ወደ ቀጥ ቆጥ ወዳለ የዜማ አካሄድ አምጥታቸዋል። ብዙ ጊዜ እናነሳለን፣ ቅላጼ ወደ ቀጥ ቀጥ አይነት ስትራክቸር መምጣት ይችላል፣ ቀጥ ቀጥም ወደ ቅላጼ ሚሄድ ይችላል። ግን ውጤቱ ምን ሆነ ነው ውበት ጨመረ ቀነሰ ምን አፌክት አረገ የሚለው ነው የሚታየው እና እኔ ውበት ቀናሽ ሆኖ ነው ያገኘውትኝ። ምናልባት ጉሮሮ ከዚህ በላይ መቀለጽ እንዲችል በደንብ ስርቅርቅ ማለት እንዲችል የበለጡ ልምዶችን ማድረግ ነው መፍትሄው። ሌላ ምንም ከባድ ነገር አይደለም። አንዳንድ የዜማ ክፍሎች በተለይ አሁን ዜማ ክፍል አንድ በደንብ ተስማምቶ ደስ ብሎ የሚሰማው ውበቱ በጣም ናይስ ነው። የሆኑ የሆኑ የዜማ ክፍሎች ደግሞ ያልተስማሙ አሉ። ከአንተ ጉሮሮ ጋራ በደንብ በቃ ልክክ ያለ ማለት ነገር ያለባቸዋሉ። እንደዚህ ሲሆን እኔ እንደሚሰማኝ የሙዚቃ ምርጫው ይሄ ባይሆን ብዬ ነው ማስበው። ይሄ የሙዚቃ ምርጫ ከአንተ የተፈጥሮ ድምፅ ጋራ ይሄዳል የሚል እምነት የለኝም እና ችግሮቹ ሁሉ የመነጩት የሙዚቃ ምርጫው ችግር ነው እንጂ አንተ ጋር ያለ የቴክኒካል ነገር ናምን ብዙ አይደለም አልነበረም። እውነቱን ለመናገር ከተወሰኑ ነገሮች በስተቀር ስለዚህ ኤርሚያስ ዜማ መረጣ ላይ አስብ እንጂ ሌላው ነገር በጣም ብዙ ነገር ተለውጧል። በጣም ብዙ ነገር ነጥብ 1408። ግዛቸው ጋሽ ጥላሁን እንደደሰት በነገራችን ላይ ይሄንን ዜማ ለመጀመሪያ ጊዜ ነው እኔ በውድድር ታሪክ የሰማሁት፣ እና እንደዚህ አይነት ነገር በጣም ነው የሚበረታታ። ሁል ጊዜ የተለመዱትን የተደጋገሙትን ምናምን ምናምን አይነት ነገር ይዞ ከመምጣት እንደዚህ አይነት ደግሞ ሰምተን ማናቃቸው ግን ደግሞ በጣም ውብ የሆኑ ስራዎችን ማቅረብ በራሱ በጣም ቆንጆ ነገር ስለሆነ ግዛቸው በርታ። እንደዚህ አይነት ነገሮችን እንትን ለማለት እኔ በጣም ዛሬ ግዛቸው እስከምረሳህ ድረስ ያደረገኝ ነገር ግዛቸው ነው አይደለም እያልኩኝ የነበረው መድረክ ላይ የነበረ ነጻነት ኮንፊደንስ፣ ምንም በቃ ልነግር አልችልም። የሚገርም ነበር። እውነቴን ነው የምልህ። ይሄ በጣም በቃ ሁሌ መቀጠል ያለበት ጉዳይ ነው፣ እንደ ውድድር ብቻ ሳይሆን አጠቃላይ በሙዚቃ ህይወት እንደዚህ ነው መሆን ያለበት። በጣም የሚገርም ነው። ከዛ ደግሞ በዛ ውስጥ ደግሞ የሚታየው እርጋታ በቃ ከዛ ደዌዩ ስማይልድ ይንት ሙዚቃው ዜማው ግጥሙ ምናምን የሚፈልገው ነገር አላደለም። ፊዚካሊ እና አይኔን ጨፍኝ ብሰማህ እየሳቅ ስማይል እያረክ ፈገግ እያልክ እየዘፈንክ እንደሆነ ፊል አረጋለሁኝ። እና ደግሞ ይህንን የሚፈልግ የነበረው ይሄ ከኢሞሽን ጋር ከምናወራ ኮንሰፕት አንዱ ጋር አብሮ መሄድ ነገር ነው። እና ይሄ በጣም ትልቅ ኳሊቲ ነበረ። ሁልጊዜም ሲነሳብህ የነበረው ሀሳብ ደግሞ ተጨንቆ መስፈን፣ ተጨንቆ ማስጨነቅ፣ እሱ ነገር ዛሬ የለም። በጣም ሪላክስድ የሆነ ፐርፎርማንስ ጉሮሮህ ላይ ምናምን በቃ የሚሰማው ነገር በጣም ቆንጆ፣ የመረጥከው ኪም በጣም ፐርፌክት ነበረ። ቅሬታዎቼ ጋር ሲሄድ ከቅኝት ጋር በተያያዘ በተለይ የዜማ አጥፋቶች ጋር ሲከብዱህ ይሰማል በደንብ ቅኝት ጋር መተጣጠፊያዎች የዜማ ጥፋቶች ቦታው ላይ በቃ በትክክል ያልነበረበት ቦታ አለ፣ ይሰማል እሱ በደንብ። ድምጽህ ግን ከሌላው ጊዜ እንደዚህ ውጥት ብሎ በጣም ላውድ ሆኖ ምናምን የሚሰማው ነገር ትንሽ ዳውን አርጓል፣ ቅዝቅዝ ብሎ ሙትት ብሏል ነገር እና ምናልባት ዜማው አልተስማማህም ወይስ የድምፅህ ኮንዲሽን ነው እያልኩኝ ሁለቱ ሀሳብ ውስጥ የነበርኩት እና ልትጮ ትላለ፣ ግን ድምፅህ እየተመለሰ ነው። ልትጮ ትላለ፣ ድምፅህ እየተመለሰ ነው እና እሱ ነገር ትንሽ ውበት ቀንሷል። ከዛ ውጭ ግን ሁለታችሁም ጋር የነበረው ነገር ደግሞ ማይክ ማይክ ግዛቸው፣ ተጀምሮ እስከሚያልቅ አናቱን ይዘህ ነው ስትዘፍን የነበረው እና አንዴ ከተነገራችሁ ይበቃል። ይሄን ሁሉ ጊዜ ስለ ማይክራፎን ማውራት የለብንም በጣም ፐርፎርማንስ ላይ በጣም ችግር የሚፈጥር ነገር ነው። ስለዚህ እሱ በጣም ቀላል ነገር ነው ምንም አናቱን ከመያዝ ውረድ ብሎ መያዝ አሁን ምንም ጊዜ የሚያስፈልገው ጉዳይ አይደለም። እሱን አስቡበት። ከዛ ውጪ ምርጫ እኔም ጋ አንተም ጋ ትንሽ ቅሬታ አለኝ ያንተን ነገር ይሄ ትልቁን ነገር አላወጣልኝም እንጂ ባመጣኸው ልክ ግን እንዴት ፐርፎም ማደረግ ሲባል አሁን እንደነገርኩ ቆንጆ ነበረ ካነሳዋቸው ችግሮች ውጪ እኔ ጋ ያለህ ነጥብ አስራ አራት ሺህ ዘጠኝ መቶ እሺ እናመሰግናለን አንድ የቆይ ቆዩ አሙ በአቀራረባቸው ወይ በተሰጣቸው ነጥብ ላይ አስተያየት አለክ የሁለቱ ዳኞች ሀሳብ በጣም ጥሩ ነው፣ ግን ያው እኔ ቅድሚያ መናገሬ ተበልቻለሁ። ዛሬ ምንድ ነው እውነት ለመናገር የተሰጠው አስተያየት በጣም እስማማበታለሁ። ግዛቸው አሁን ከቀረቡት ፐርፎርማንስ በጣም ዘ ቤስት አስር ሺህ ነበር የሚገቡ አስራ አምስት ሺህ ባይገባውም የተወሰኑ ቴክኒካል ነገሮች ቢያንሱ በጣም ጠብቄ ነበረ ውጤትና እኔ ለሚቀጥለው ዙር ያደረገው ዘፈኑ በሚፈልገው ልክ ነው። አሁን ለምሳሌ ዘፈን ምርጫ ውስጥ እኛ አልገባንም። ዘፈኑ ግን በቃ የሚጠበቅበትን ደረጃ ነው። ቴምፖ መጎተቱ ለምሳሌ ብዙ እንዲህ ዘፈን አያደርግም። ሁለተኛ ቅራይ ላይ ምንድን ነው እስካሁን ከቀረቡት እውነት ለመናገር ተጨፈለቀ ትንሽ ግድ የለም አስቡበት። የሚቀጥለው ዙር ላይ በደንብ ያስቡበታል። ዱስ እ የተሰጡት አስተያየቶች በጣም ጥሩ ናቸው። ትንሽ የግዛቸው ጥሩ ነው ውጤቱ። አስቡበትና ከረፍት በኋላ በጣም ጥሩ ነው። እናመሰግናለን።